ቃና ውስጤ ነው። ስሜ ልደቱ ብርሃኑ ይባላል። በሙያዬ ሞዴል እና የሞዴል ትሬነር እና ማናጀር ነኝ። ይህንኑ ሙያ እንዲያግዘኝ ብዬ ፎቶግራፈርም ሆኛለሁ። ማኔጅ ማድረጋቸው ሞዴሎች ፎቶ አነሳለው። እኔ የጀመርኩ ሰሞን ወንድ ሞዴሎች ማህበረሰቡ ብዙም ተቀባይነት አልነበራቸውም እና ሞዴሊስት እያሉ ይጠሩን ነበር። ከዛ በል በቃ አሁን የደረቀ ቀጭ ቋልትል ነው ይሉን ነበር። ሂሉላ ምናደረግ ነው የሚመስላቸው ሞዴሊንግ ከቁንጅና ውድድር ይለያያል። ሞዴሊንግ ሰርቪስ እና ፕሮዳክት ማስተዋወቅ ነው ለብሶ ማስተዋወቅ ነው። ቁንጅና ውድድር ላይ ደግሞ ራስን ማስተዋወቅ ነው። የመጀመሪያዎቹና ግንባር ቀደም ተብለው ሜንሽን ከሚደረጉ እዚህ ኢንዱስትሪ ውስጥ ካሉ ድርጅቶች ውስጥ አንደኛው መሆን ነው ፍላጎታችን። የተወለድኩት ከፋ ውስጥ ነው። ከፋ ክልል በልጅነት ወደ አዲስ አበባ የመጣሁት ባለትዳርና የሶስት ልጆች አባት ነኝ። እንደ ማንኛውም ኢትዮጵያዊ ህፃን ሁሉንም ነገር አድርጌን ያደግኩት ነው ብዬ የማስበው ብይ መጮት፣ ቆርኪ መጮት፣ ጥምጣም ከመጮት አልፎ ጨቃ ከማቡካቱ ጨምሮ። ሁሉም ኢትዮጵያዊ ልጅ በእኔ ኤጅ ያሉ ኢትዮጵያውያን አርገው አልፏል ብዬ የማስበውን ነገር ሁሉ አድርጌ፣ የልጅነት ህልሜ ወታደር መሆን እፈልግ ነበር። ወታደር መሆን እፈልግ ነበር፤ አባቴ ወታደር ስለነበረ። መካኒክ በሆን ደስ ይለኝ ነበር። የአባቴ ጓደኞች እኮ ጎበዝ መካኒኮች ነበሩና መካኒክ በሆን ደስ ይለኝ ነበር። ከዛ ውጪ ያው ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ እላለሁ፣ ግን ያው እንድትል የሚፈልገው እሱ ስለሆነ እንደዛ እል ነበር ግን ሆነስትሊ ወታደር ደስ ይለኝ ነበር። ወደ ሞዴሊንግ ሙያው እንደገባ ያደረገኝ የነበረኝ ፊዚክ ነው የነበረኝ አቋም ሰው እንዳልኩት፣ ወታደር መሆን ፈልግ ነበር፣ ስፖርት መስራት ወድ ነበር። ምንም ስለ ሞዴሊንግ ሙያ ሳላቅ ስፖርት በጣም ወድ ነበር እና ቆንጆ ፊዚክ አምጥቻለሁ ብዬ አስባለው ያኔ። ከዛ የሰዎች ግፊት ነበር ለምን ሞዴል አትሆንም? ይህን አይነት ፊዚክ ይዘህ ይህን አይነት ሰውነት ኖሮ ሞዴል ብትሆን እኮ ያዋጣሃል አይነት ቆንጆ ትሰራለህ ብለው ሲመክሩኝ ጊዜ ሞዴል ለመሆን ሞከርኩኝ። ስቲል የው ብዬ የገባሁት እና ሞዶ ሙያ ሆኖ አገኘሁት። ለመጀመሪያ ጊዜ ሞዴሊንግ ትሬኒንግ የወሰድኩት አቢሲኒያ የሞዴሊንግ እና ኪነጥበብ ማዕከል ነው። እዛ በነበረኝ ቆይታ ቆንጆ ነበር፣ አሪፍ ግንዛቤ አግኝቼ ነበር። ከዛ በኋላ እዛው ትሬነር አድርገው ቀጠሩኝ። የሞዴሊንግ አስተማሪ ሆንኩኝ። እዛው አስተማርኩኝ ለአመት ወር ሁለት ዓመት ያህል። ከዛ በኋላ ኦንላይን እና ከኢንተርናሽናል ከሆኑ ሰዎች ጋር የስራ እድሉ ላይክ አብሮ የመስራቱን እድል አግኝቼ ነበር። ፎቶግራፈርስ፣ ዲዛይነርስ፣ የሞዴሊንግ ኤጀንሲ ባለቤቶች እዚህ ሲመጡ አብረን የመስራቱን እድል አግኝቼ ነበር እና እሱ ላይክ ስለሙያ ያለኝን እውቀት እንዳሰፋ አድርጎኛል እና እንዳሳድግም አድርጎኛል። ከዛ በኋላ ነው የራሴን የሆነ ሞዴሊንግ ስኩል ከፍቼ የጀመርኩት። ከዛ በኋላ ሌጋሲ ሞዴሊንግ ኤጀንሲ የመጣው። ከዛ በኋላ እኔ የጀመርኩ ሰሞን ወንድ ሞዴሎች ማህበረሰቡን ብዙም ተቀባይነት አልነበራቸውም። ለምሳሌ በዙሪያ ያሉ ሰዎች ያሾፉብኝ ነበር ሞዴል ሆንኩ ስል የስራ ባልደረቦቼ ጓደኞቼ ያው ሴቶች ስለሆኑ በሞዴሊንግ የሚታወቁት ጭራሽ ሲጠሩ ላ ሞዴሊስት እያሉ ነው የሚጠሩ። ሞዴል እንኳ ሙያው ላይ ስ ሞዴል ሞዴሊስት የሚባል ነገር የለም። ሴቱም ወንዱ ሞዴል ነው የሚባለው። እና ሞዴሊስት እያሉ ይጠሩን ነበር። ከዛ በል በቃ አሁን የደ ቀጭ ቋለትል ነው ይሉን ነበር። ኪሉ ላምናደረግ ነው የሚመስላቸው። እና የወንዱ ሞዴል የተለየ ነገር ነው፣ የሴቷ ሞዴሊንግ የተለየ ነገር ነው። ያው ሁለቱም ተመሳሳይ ስራ ቢሰሩ የሚሆነው አኳኋኑ የተለያየ ነው። እሱ ያው ከኔ በኋላ ከመጡት ሞዴሎች በኋላ ብዬ ያስባለው ማህበረሰቡም ላይም ለውጥ ያለው ይመስለኛል። ሞዴሊንግ ሞዴል መሆንም ተፈላጊነቱ እየጨመረ መጥቷል እና ሞዴሎቹም እየበዙ መጥቷል አሁን ላይ እና ለውጥ አለው ብዬ አስባለሁ በመጀመሪያ ጊዜ ሞዴሊንግ ስገባ በጣም ያስፈራ ነበር ግን ደግሞ በዛ ላይ ኤክሳይቲንግ ነው ደስ የሚል ነገር ነበረው እና አንዴ ከገባህ በኋላ ደግሞ ያለው የኦዲየንስ መናፈቅ ይሄ ስቴጅ መውደድ ምናምኑ ደጋግመህ ደጋግመህ እንድትሰራ ያደርጋል። ለስራው እንድትበረታ ያደርጋል በሞዴሊንግ የመጀመሪያ ስሬ ትዝ ይለኛል። ፋሽን ሾ ነው፣ ኤግዚቢሽን ማዕከል ውስጥ ይመስለኛል የሰራ ነው። የሆነ የሱፍ ማስታወቂያ የሱፍ ፋሽን ሾ ነበር የሰራ ነው። ደስ ሲል ነበር፣ እኛ ኤክሳይትድ ሆነን የወጣ ነው። አብሮኝ ከሚሰሩ ጓደኞች መሃል አንደኛቸው ጠጅ ተወረወረባቸዋል። ስቴጅ ላይ ጠጅ ተወረወረባቸው። አንዳንዶቹ አይገባቸውም ስለነበረ እነሱ የሚሄዱት ለጭፈራው ለዳንሱ ነው። መሃል ላይ ፋሽን ሾ ሲባል ይሰለች ነበር ሰዎች፣ ተቀባይነት አልነበረውም። ያው እኛ ኦዲየንስ እና ስቴጅ ነበር የምንፈልገው የምንፈልገውን አግኝተናል። ስራችንን ሰርተን ተመለስን። ደስ ብሎን ነበር የተመለስነው። ትዝ ይለኛል ምግብ ብቻ ነበር አብልቶ ሸኑ። ክፍያው አልተከፈለንም ያን ስራ ስንሰራ። ሙያው ላይ ለመቆየት ያደረግኳቸው ነገሮች አንደኛው ያለኝን ኢሜጅ ሜንቴን ለማድረግ ኤክሰርሳይዝ አላቆምኩም በየመሃሉ በስራ ፐርሶናል ጉዳይ ምናምን ኤክሰርሳይዝ ማድረግ ባይኖር ሰውነት ቢበላሽም እየተመለስኩ ትራክ ውስጥ ለመግባት እሞክር ነበር። ከዛ ውጪ ኮንስታንትሊ ራሴን አፕዴት ለማድረግ ሞክሬያለሁ እሱም ነው ወደ ወደ ራሴ የሆነ ሞዴሊንግ ትሬይን ወደ ማድረግ ወደ ኤጀንሲ ውስጥ እንድገባ አደረገኝም ሙያውን ከሞዴል የተነሳ ራሴን ለማስተካከል ራሴ ላይ ብዙ ስሰራ ከራሴም አልፎ ሰዎችን መምከር፣ ዳይሬክሽን ማሳየት ምናምን እየመጣ ሲመጣ ወደ ትሬኒንጉ መግባት ውስጥ ገባሁ። ሌጋሲ የተመሰረተው በሁለት ሺ ሃያ ነው። ከኮቪድ በኋላ ሞዴሊንግ ኢንዱስትሪ ውስጥ ሁሉም ለየራሱ ነው የሚሮጠው እና እኛ አገር አይዲያውም ስላልነበራቸው ከዛ በፊት ሁሉም የየራሱ ነው የሚሰራው። ስራ ሲኖር ይሄዳል፣ ይሰራል፣ ይመለሳል። እንደዛ ነገር ነው። እና ቅድም እንዳልኩት በነበረኝ ኤክስፖዥር ኢንተርናሽናል ከሆኑ ኤጀንሲስ ጋር መስራት፣ ፎቶግራፈርስ እና ሌሎች ሌሎችም ሰዎች ከውጭ ሀገር ከም ሰዎች ጋር መስራቴ ኢንተርናሽናል ሞዴሊንግ እንዴት እንደሚሰራ ግንዛቤው ስለነበረኝ ሞዴሊንግ ኤጀንሲ መመስረት ነው። ከመሰረትም በኋላ ደግሞ የመጀመሪያው ሞዴሊንግ ኤጀንሲ እንደመሆኑ ደግሞ የመጨረሻውም ቢሆን ደስ ይለናል ረዥም ጊዜ እንዲቆይ። ታዲያ ሞዴሊንግ ኤጀንሲው ደግሞ ከታች የሚመጡ ሰዎችን ማፍራት እና እየተኩ እንዲሄዱ ልክ እኔ እንደጀመርኩትም ሌላም ሰው ቢቀጥለው ደስ ይለኛል እና ሌገሲ ትቶ መሄድም ስለምፈልግ ለዛም ነው ሌገሲ ብዬ ስሙን። የመሰረት ካፍቴሪያ ላይ ስራ ቦታችን የነበረው እና ለወር ያህል ፕላን ሳደርግ ነበር። ይሄኛውን ስራ መተው አለብኝ። ፉልታይም ጆብ አድርጌ ሌገሲን ለመውሰድና ስጽፍ እየጻፍኩኝ ሲሄድ ለየት የሚያደርገውን ነገር ማሰብ ጀመርኩኝ። የመጀመሪያው መሆኑን ሞዴሊንግ ኤጀንሲ ብዬ ሲጀምር የመጀመሪያው ሞዴሊንግ ኤጀንሲ ሊሆን ነው። የመጀመሪያው ሞዴሊንግ ኤጀንሲ ከሆነ ደግሞ ከኋላው ብዙ የሚያስከትላቸው ሰዎች አሉ። ብዙ አራያ የሚሆንላቸው ሰዎች አሉ። እኛና የሚጀምሩ ሰዎች አሉ። እሱም ነው አንድ ሌገሲ የሚለውን ስም እንድሰጥ የሚያደርገኝ እና ቁጭ ብዬ በምሰራ ጊዜ ብዙ ስያሜዎች ላይ ሰርዝ ስደልዝ ሰርዝ ስደልዝ ነበር። የራሴን ስም ማድረግ አልፈለኩም። ከዛ በኋላ እንደ ትልቅ ካምፓኒ ሆኖ ብዙ ሰዎች ማኔጅ ክፍል ያጠፋ እና ሙያው ላይ ያተኩራል፣ ኢንዱስትሪ ላይ ያተኩራል ብዬ ስላሰብኩኝ እንደዛ እንዲሆን ያረጋሉ። መጀመሪያ ሌጋሲን ስንጀምር የነበረው ቻሌንጅ ፕሮፌሽናል ሆነ መስራት ከመፈለጋችን የተነሳ አግሪመንት አዘጋጅተን ሞዴሎች እያስፈረምን ስራ ሲያልፍ በእኛ በኩል እንዲያልፍ፣ እኛ እውቅናው እንዲኖረን እያደረግን ሞዴሎቹን ማኔጅ፣ ዳይሬክት እና ኮንሰልት ማድረግ ነበር ስራውና አንድ ሞዴሎቹ ከዚህ ፊት ኤክስፔሪንስ ስላልነበራቸው እኛ ሳንሰማ ሳናይ ሄዶ ሌላ ስራ ይሰራሉ፣ ከኛ ውጭ፣ ከኛ እውቅና ውጪ። ከዛ ውጭ ደግሞ ሌሎች የሚያሰሩ ሰዎች ፕሮፐርሊ ስትጠይቅ ስራ ለምሳሌ ካስቲንግ ኤጀንት ይነሳና ሞዴሉ እንፈልገዋል ላል፣ ኦኬ እሺ፣ ሞዴሉ መጠቀም ትችላለ፣ ስራው ምንድን ነው? ምን ያህል ለሚከፍለው፣ ለምን ካምፓኒ ነው? ምናምናም ብለ ዲቴል ስጠይቅ ምንድን ነው ወንጀል ነው እንዲ ምንሰራው ስራ አይደል እንዲ ያዝ ነው ምናም ይሄ እንዴት ነው ሞዴል ማኔጅመንት የሚባለው ነገር አይዲዮ አልነበራቸውም። እና እንደ ክፋት አይነት ማየት አላደል ሶ እንደ መጥፎ ነገር ማየት እንደዛ፣ በማለት ሞዴሎቹን ጭራሽ ትዝ ይለኛል፣ ፖስት ያደረገው ላ ካስቲንግ ኤጀንት ነበር፣ ሞዴሊንግ ኤጀንሲ ነን እያሉ የመጡ ሰዎች አሉ፣ ተጠንቀቁ እንዳትሸወዱ ምናምን ከመስራታችሁ በፊት መጀመሪያ ማናቸው ምንድን ናቸው አጣሩ ምናምን ብሎ ኤግዛክትሊ ከኛ ጋር ከሆነ ኢንተራክሽን በኋላ ኮንፍሊክት ነበር። ሶ አንተ ማን ስለሆንክ ነው ሞዴሎቹን እንደዚህ የምትለው እንደዚያ የምትለው ሚል አይነት ንግግር ተነጋገርን። ችግር የለውም አንተ ባልከው ፔይመንት ይሰራሉ። ግን ክላይንቶቹ ስንጠይቃቸው ኤግዛክትሊ እነሱ ያሉት ፔይመንት ከሆነ ሞዴሉ እንደሚሰራ አረጋገጥኩለት። ኖ አይ ክፍያውንማ እኔ ነኝ የምተምነው አስበው ክላይንት አለ አድቨርታይዚንግ ኤጀንሲ አለ። እነሱ ናቸው በጀት የሚያወጡት፣ ግን ካስቲንግ ኤጀንት መሃል ላይ የሆነና እሱ ነው ሂሳብ የሚተምነው ለተሰይ ሀምሳ ሺህ ከተከፈለ አምስት ሺህ ብር ነው ክፍያ ብሎ ያሰራል። እና ሞዴሎች ደግሞ ፊታቸው ማሳየት ስለሚፈልጉ ይሄ እንዴት ነው? አንዳንዶቹ ፓሽነት ሆነው የሚመጡ አሉ፣ አንዳንዶቹ ደግሞ ፊት ለማሳየት ፌመስ ለመሆን ፈልገው የሚመጡ አሉ። እና ከአንተ ጋር አግሪመንት ዚጋ ይፈርሙና ሄደው እዛ ጋር ደግሞ በማይሆን ክፍያ ሲሰሩ ታገኛቸዋለህ እና ቻሌንጅን ከነበሩት ነገሮች ውስጥ አንዱ እሱ ነው፤ ፕሮፌሽናል አለመሆን ወይም የገቡበትን ነገር አለማወቅ፣ የፈረሙትን አግሪመንት አለማክበር፣ እሱ አንዱ ቻሌንጅ ነበር። ስሜ ብሌ ምትኩ ይባላል። የሌጋሲ ሞዴሊንግ ኤጀንሲ ተማሪ ነኝ። ወደ ሌጋሲ የመጣሁት ያው ወደፊት ትልቅ ህልም ስላለኝ ነው። አቅሜ እንዳሳይ ረድቶኛል፣ ኮንፊደንሴን እንዲጨምር ረድቶኛል። ህልሜን እንዳሳካም እያገዘኝ ስለሆነ ሌጋሲ ሞዴሊንግ ስኩልን በዚሁ አጋጣሚ ላመሰግን ወዳለ በጣም ብዙ ኮንፊደንስ እንዳገኝ አድርጎኛል። ዲስፕሊን በጣም ያስተምራል ከስህተቶቻችን እንዴት መማር እንዳለብን እና ካለባበሳችን ጀምሮ ስርዓታችን የጠበቅን ሰዎች እንዲሆን ያደርገናል። አሁን እኛ ኤጀንሲያችን ውስጥ የሚመጡት ሰዎች ኮምፕሊትሊ በቃ እኔ ሞዴል የመሆን ፍላጎት አለኝ እና መንገዱን አሳዩኝ ብሎ ነው የሚመጡት። በዛኑ ልክ ደግሞ በራስ መተማመን የለኝም ሰው ፊት ቆሜ ማውራት አልችልም እና አለባበሴን ማስተካከል ፈልጋለሁ የሚሉ አይነት ሰዎችም ይመጣሉ እና ሲመጡ እኛ ጋር ኮንፊደንሳቸውን ቢውልድ እንዲያደርጉ፣ ስለ ሞዴሊንግ ኢንዱስትሪ አይዲያው እንዲኖራቸው፣ አካሄዳቸውን፣ አቋቋማቸውን እና ይሄ የሞዴሊንግ ስነ ስርዓት እና ዲሲፕሊን እንዲሆኑ፣ ስራ ላይ ሲሄዱ ምን ማድረግ እንዳለባቸው ለሙያው ደግሞ ሲሄዱ በምን አይነት መንገድ ኔትወርክ ማድረግ እንዳለባቸው ነው የምንነግራቸው። እና እንዴት ነው ፕሮፌሽናል እንዲሆኑ ነው። ስለ ሞዴሊንግ ምንም አይዲያው የላቸውም፣ እኛ ጋር ከመጡ በኋላ አይዲያው ይኖራቸዋል ማለት ነው። ስሜ ብሩክታዊት ሞላ ይባላል። የሌጋሲ ሞዴሊንግ ኤጀንሲ ተማሪ ነኝ። መጀመሪያ በራሳችን መተማመን ያስፈልጋል። አንድ ሰው ባለው ነገር ደስተኛ ከሆነ እሱ ነው ዋናው ነገር ብዬ አስባለሁ። ከዛ ቀጥሎ ፓሽን ያስፈልጋል፣ ፍላጎቱ ያስፈልጋል፣ ዲስፕሊን ያስፈልጋል። እንደ አንድ ስራ ሳይሆን ሞድሊንግ ላይፍ ስታይል ነው ብዬ ነው የማስበውና ዲስፕሊን በጣም ኮሚቲንግ ያስፈልጋል ብዬ አስባለሁ። ሞዴል ለመሆን አሁን ላይ ፍላጎት ብቻ ነው የሚያስፈልገው ብዬ ነው የማስበው። ምክንያቱም በራሳቸው ሳይዝ ላለ ሰው ነው ሞዴል የሚኮነው እና የእኔ ረዥም መሆን ስታክል አቋም መኖር ለወፍራም ሰው ማስታወቂያ ብሰራ ምንም አይነት ትርጉም አይሰጠውም። ዝም ብሎ አይቶ አሪፍ ሰውነት አለው፣ አሪፍ ቁመት አለው ብሎ ነው የሚያልፈው። ግን ታርጌትን እንዲሆን አሁን ላይ ለሚፈለገው አይነት ታርጌት ክላይንት ወይም ሰው ነው ማስታወቂያው የሚሰራውና። ዚህ አጭር ሰው ለአጭር ሰው ነው የሚያስተዋውቀው፣ ረዥሙም ለረዥሙ፣ ወፍራሙም ለወፍራም ነው የሚያስተዋውቀው እና ኢንተርናሽናል ስኔር ነው ስትሪክት የሚሆነው እነሱ ስትሪክት ከመሆኑ አልፎ አንሄልዚ የሆነ ፊዚክስ ከማምጣት ድረስ ይደረሳል። አሁን ለምሳሌ ትልልቅ ፋሽን ሾዎች ልክ እንደ ቪክቶሪያ ሴክሬት አይነት ፋሽን ሾዎች ኢቨን አኪዙ ላይ ይደረጉ ነበር። ሞዴሎቻቸው የሆነች ኢንች ያክል ጨመረች ብለው ወስቷ ላይ ትንሽ የኢንች ጨመርሽ በሚል ድሮፕ እየተደረጉ ፋሽን ሾዎች አሁን ቪዲዮዎች ምናምን ስታይ ሲያለቅሱ ምናምን ሞዴሎች ታያለ እንደ ትልቅ ቻሌንጅ ሆኖ ማለት ቦዲ ሼም ተደርግ ያለው ብለው ሄዶ እስከ መክሰሱን ላይ ይደርሳሉ እና እሱን ከግንዛቤ በማስገባት አሁን ላይ የ2024 የቪክቶሪያ ሲክሬት ፋሽን ሾው ላይ ፕላስ ሳይዝ የሆኑ ሞዴሎች ላ እንግዲህ አስበው ኢንተርናሽናል የሆነ ፋሽን ሾው ነው። እዛ ላይ እንኳን ሳይቀር ፕላስ ሳይዝ የሆኑ ሞዴሎች ተሳትፏል በፊት ላይ ቀጫጭን ረዥም እና የሚያምር ተክለ ሰውነት ነው ተብሎ የሚታሰበው አይነት ፊዚክ ያላቸው ሰዎች የሚሳተፉበት ብቻ የሆነ ፋሽን ሾው ነበር። አሁን ከሃያ እና ሰላሳ ዓመት በፊት ሞዴል የነበሩ ወፋፍራም እና ትልልቅ እናት የሆኑ ሴቶቹ ሳይቀሩ የተሳተፉበት ፋሽን ሾው ነበር ላስ ታይም። እና አሁን ላይ እየተሻሻለ ዳይቨርሲፋይድ የሆነ አካታች እየሆነ መጥቷል። ብዙ ጊዜ ቁንጅና ውድድር ላይ የሚታየው መልክ ብቻ አይደለም። ከመልክ ባሻገር በራስ መተማመን፣ ውስጣዊ ቁንጅና የሚባል ነገር አለ። ለራሷ ያላት ግምት እንዴት ነው? ራሷን ቴኬር የምታደርገው ፊዚክም ይታያል። እና አንዳንዴ እቺማ ታሸንፋለች በላይ አሰብካት ሴት አስረኛ ስትወጣና ምንም ኤክስፔክት ያላራካት ሴት አንደኛ ተብላ ስትሸለም ታያለህ እና ቁንጅና ውድድር ደግሞ ከሞዴሊንግ ኮምፕሊት የተለያየ ሰብጀክት ነው። ምክንያቱም ሞዴሎች ቁንጅና ውድድር ሲወዳደሩ ልታይ ትችላለህ። ቁንጅና ውድድር ላይ ያሉ ሰዎችን ግን ሞዴሊንግ ውስጥ ብዙ ጊዜ ላታያቸው ትችላለህ እና ሞዴሊንግ ከቁንጅና ውድድር ይለያያል። ሞዴሊንግ ሰርቪስ እና ፕሮዳክት ማስተዋወቅ ነው፣ ለብሶ ማስተዋወቅ ነው። ቁንጅና ውድድር ላይ ደግሞ ራስን ማስተዋወቅ ነው። ኦዲየንስን ወይም ዳኞችን የተሻለ ፓርታችንን፣ የተሻለ ፈገግታችንን እና ለራሳችን ያለንን ጥሩ ነገር እያሳየን መወዳደር ነው። የቁንጅና ውድድር እና ሞዴሊንግ ጋር ሲሄድ ለምሳሌ አይስቁም። ስቴጅ ላይ ኖቲስ አድርጋችሁ ከሆነ ሞዴሊንግ ላይ አይሳቅም። ቁንጅና ውድድር ላይ ግን ይሳቃል፣ ፈገግ ይባላል፣ ይታያል። ሌላኛው ቅድም ያወራሁት የቪክቶሪያ ሲክረት የፋሽን ሾ አንድ ለየት የሚያደርገው ነገር ሞዴሎቹ ይስቃሉ፣ ይደንሳሉ ወይ ላክስቶ ነው ነው ሾኬስ እንዲያደርጉ የሚደረገው እና ሞዴል አንለስ ዳይሬክትድ ወይም ኮማንድ ካልተደረገ በስተቀር መሳቅ መደነስና መንቀሳቀስ አይጠበቅበትም። ስቲል ሆኖ ወክ ማድረግ ብቻ ነው የሚጠበቅባቸው። ወደ ቢውቲ ኮንቴስት ግን ስንሄድ ፍሎው እያደረጉ ፍለርት እያደረጉ እየሳቁ እየተጣቀሱ ሁላ ወክ ሊያደርጉ ይችላሉ። ኮንፊደንሳቸውን በሚመቻቸውና በቻሉት አይነት ወይ እያሳዩ ነው ራሳቸውን ፕሮሞት የሚ አንዳንዴ የማይለበሱ ልብሶችን ፋሽን ሾዎች ላይ እናያለን። እነሱ የሚታዩበት አንደኛው ምክንያት ክሬቲቪቲ ነው የሚያሳዩ። ዲዛይነሩ ክሬቲቭ የሆነውን ሳይዱ ነው እንጂ የሚያሳየው እነዚህ ልብሶች ይለበሳሉ እና ብሎ ግዙኝ እያለ አይደለም። እዛ ጋር የሆነ ኮንሰፕት ይወስዱና ወይም የሆነ ኢንስፓሬሽን ይወስዱና በዛ ነገር ላይ ኢንስፓይርድ ሆነው የሆነ ፋሽን ሾ ያዘጋጃሉ እና ክሬቲቭ መሆን እና ያው ከየአርት አንድ ፓርቱ ስለሆነ የፋሽን ኢንዱስትሪ ዲዛይነርስ የኔን ክሬቲቪቲ ያሳያል ብለው ያሰቡትን ነገር እሳላይ ሾኬስ ያደጋል። እንደ ኢንስፓይሬሽኑ ይለያያል። እና እነዚያው ዲዛይነሮች ስቶራቸው ብትሄድ ግን የሚሸጡት ዊረብል የሆነ ልብስ ነው። ስቴጅ ላይ ክሪኤቲቭ እንደሆኑ ምን ያህል ኤክስትራ መስራት እንደሚችሉ ያሳያሉ። ልክ ግን ወደ ስቶራቸው ልብስ ልገዛ ስትሄድ ግን የተለመዱ አይነት ልብስ ነው የሚሰሩት። ሜይ ቢ ትንሽ ወጣ ያለ እና ለየት ያለ ልብስ ሊሰሩ ይችላሉ ኖቲስ የሚደረግ መንገድ ላይ ለብሰው ይሄ ዲዛይነር ልብስ ነው የሚያስብል አይነት ነገር አንደኛው ለየት የሚያደርገው የዲዛይነሮችን ስራ እሱ ቤተሰብና ስራዬ ላይክ ብዙም ያን ያህል የሚከብድ ነገር የለውም። ባለቤቴም እዚህ ሙያ ውስጥ ያለች ሴት ስለሆነች ልጆችን ትምህርት ቤት ካደረሰች በኋላ እዚህ መታ ትረዳኛለች፣ ታግዘኛለች። ያን ያህል ከባድ ነው ብዬ አላስብም። እሷ ከጎን የመኖሯ አንዱ ቀላል ያደረገልኝ ነገር እሱ ነው ብዬ አስባለሁ። ጠዋት ከእንቅልፌ ከተነሳው በኋላ ከቤት መውጣት ነው። ወጥቼ ኤክሰርሳይዝ አደርጋለሁ፣ ስፖርት መስራት። ከስፖርት በኋላ ሰዓት እስኪደርስ ድረስ ቁርስ ወይም እስከዛ ወደ ኦፊስ ሄድና ኦፊስ ከፋፍቼ ሰዓት እስኪደርስ ድረስ የምሰራው ስራ ካለው ኦፊስ ውስጥ ሰራለሁ። ምናልባት የስራ ሰዓቴ ብዙ ጊዜ አፍተርኑን ላይ ስለሆነ ጋራጅ መሄድ ካለብኝ ጋራጅ ሄዳለሁ። አንዳንዴ የአሮጌ መኪና ባለቤት መሆን ችግር ነው። ሶ ጋራጅ ያመላልሳል ጋራጅ ያመላለሳለሁ ከአንድም አምስት ስለሆኑ ቮልስዋገኖቹ አንዱ ደና ቢሆን አንዱ መሰራት ይኖርበታል። ከረንት ላይ አሁን እያደስኩት ያለሁት ሌላ መኪና አለ። አሮጌ መኪና ሲኖርህ ብዙ ጊዜ ጋራዥ ያመላልሳል እና በቅርቡ እያደስኩት ያለሁት መኪና ስላለ ከረንት ላይ ጋራዥ በደንብ ይመላልሳል። ሌጋሲ ወደፊት የምናሳካቸው ብለን የምናስባቸው ነገሮች ሊዲንግ ሞዴሊንግ ኤጀንሲ መሆን እንፈልጋለን። አሁን ላይ እኛን እንዲያግዘን ብለን የገነባነው ስቱዲዮ ከኛም ተርፎ ኢንዱስትሪ ውስጥ ያሉ ሰዎች የሚጠቀሙበት አይነት ስፔስ ሆኗል። ለሁሉም አይነት ኢንዱስትሪ ውስጥ ላሉ ሰዎች ሁሉ ነገር ኢዚ ብናደርግላቸው ደስ ይለናል። የመጀመሪያዎቹና ግንባር ቀደም ተብለው ሜንሽን ከሚደረጉ ትልቅ ድርጅቶች ውስጥ እዚህ ኢንዱስትሪ ውስጥ ካሉ ድርጅቶች ውስጥ አንደኛው መሆኑ ፍላጎታችን እና በሙሉ ተስፋ ደግሞ እናሳካዋለን ብዬ አስባለሁ። ልደቱ ማለት ለኛ እንደ አስተማሪ ሳይሆን እንደ ጓደኛ ነው። በጣም ደስ የሚል ሰው ነው። ጥሩ አክብሮት አለው ለሰው። ሲያስተምርም በጣም ዲሲፕሊን ነው የሚመሰገን ሰው። በዚ አጋጣሚ ልደቱ እንወዳለን። ልደቱ በጣም መልካም ሰው ነው። እንደ አስተማሪ ሳይሆን ቅርበታችን እንደ ጓደኛ፣ እንደ ወንድም ያሉትን ነገሮች በቅርበት ነው የምንመካከረው። ስናጠፋን በቅርበት ነው የሚነግረን፣ ልክ እንደ ታላቅ ወንድም። በጣም ክሬቲቭ ማይንድ ነው ያለው። በጣም ያስባል ለኛ እና በጣም በጣም የምንወደው አስተማሪ ነው። ፐርሰናሊ በጣም ነው ወደው ልደት እ ማመስገን ምፈልገው በመጀመሪያ ፈጣሪን ነው ማመስገን ምፈልገው። በመቀጠል ብዙ አስተዋጽኦ ያደረጉ ሰዎች አሉ። ከቤተሰብም ከውጪም በጉልበት በጊዜያቸውን እና ገንዘባቸውን የረዱን ሰዎች አሉ። ለምሳሌ ቃና ቃና ስቱዲዮ ያንን የመሰለ ስፔስ ፈቅደውልን ላስቲር አዘጋጅተናል። ዲሲሩም ፈቅደው ልን እናዘጋጅ ነው። እነሱም ትልቅ የሆነ ምስጋና ይገባቸዋል። በተጨማሪ ላይፌ ላይ ሁሌም ከጎን የሆና ባለቤቴ እሷም በጣም ነው ለማመስገን ወደው። ምክንያቱም ያለ እሷ የሁላ አይሆንም። ከጀርባ እንግዲህ ድጋፎና ታኮ በላት፣ በቃ በጣም ነው የምትረዳኝና እሷን ላመሰግናት ወዳለው። ከዛ ውጭ ቤተሰቦቼ ያበረታቱኛል፣ የማደርገውን ነገር ይደግፉኛል እና እነሱም ትልቅ ምስጋና ይገባቸዋል። ከዛ ውጭ ጥሩም መጥፎም ያደረጉልን ሰዎች አሉ መንገዳችን ላይ ልክ እንደ ስራ ስትሰራ እንደ ቻሌንጂንግ የሚሆኑብህ ሰዎች የነሱ ቻሌንጅ እንድንጠረክር አድርጎናል። እና እነሱንም ሰዎች ልናመሰግናቸው ወዳለሁ። እናንተም አክብራችሁኝ እንግዳችሁ አድርጋችሁ ስለጋበዛችሁኝ ላመሰግናቸው ወዳለሁ። እና እግዚአብሔር አክብርልኝ።